እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ የምናደርጋቸው አንጀታችንን የሚጎዱ ሰባት መጥፎ ልማዶችን እነግራችኋለሁኝ። እነዚህን ልማዶችን ማስወገድ አለባችሁ። እንዲሁም ደግሞ አንጀታችንን ለመጠበቅስ ማድረግ ያለብን ጥሩ ልምዶች ምንድናቸው የሚለውንም እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ መጥፎ ልማዶች አንጀታችንን እንዴት አርገው እንደሚጎዱ እናም የሚያስከትሏቸውን የጤና እክሎችን እነግራችኋለሁኝ። አንደኛ በጣም በፍጥነት መብላት ነው። በጣም በፍጥነት ስንበላ ብዙ አየርን እንውጣለን። የሆድ መነፋትና ጋዝን ያስከትላል። ምግብ በትክክል ሳይታኘክ ወደ ጨጓራ ይገባል። ለመፈጨትም ይከብደናል። የምግብ መፍጫ ስርዓታችንን ከመጠን በላይ በመጫን አንጀትንም ያደክማል። የሚያስከትለው የጤና እክሎችም የሆድ መነፋትና የሆድ ህመም፣ የምግብ አለመፈጨት፣ የጨጓራ አሲድ ወደ አፍ መምለስ ወይም ደግሞ አሲድ ሪፍሌክስ የምንለው፣ የሜታቦሊዝም ፍጥነት መቀነስና ክብደት መጨመርን ያስከትላል። ሁለተኛ ከመጠን በላይ የተቀነባበሩ ምግቦችን መመገብ ነው። እንደ ቺፕስ፣ ለስላሳ መጠጦች፣ ፈጣን ምግቦችና የታሸጉ የመክሰስ ምግቦችን እነዚህ ኬሚካሎች ማቆያ ንጥረ ነገሮችን ወይም ደግሞ ፕሪዘርቫቲቭስ የምንላቸውን እናም ሰው ሰራሽ ጣዕሞች ይይዛሉ። እነዚህ ጤናማ አንጀትንም ይጎዳሉ ማለት ነው። የጤናማ አንጀት ባክቴሪያዎችንም ይገድላሉ። አነስተኛ የፋይበር ይዘት መኖር መልካም ባክቴሪያዎችን ይቀንሰዋል፣ ወደ አንጀት ሚዛን መዛባት ወይም ደግሞ ወደ ዲስባዮሲስም ያመራል። የሚያስከትለው የጤና እክልም የሆድ ድርቀት ይከሰታል። ቋሚ የሆነ የሆድ መነፋት፣ የሰውነት ውስጥ ብግነት ወይም ደግሞ ኢንፍላሜሽን፣ የበሽታ መከላከል አቅም መዳከም፣ እናም የስኳር በሽታና ለውፍረት ተጋላጭነት መጨመር ይከሰታል። ሶስተኛ በቂ ውሃን አለመጠጣት ነው። ይህ የምግብ መፍጨትን ያዘገያል። ሰገራ ይደርቃል እናም ይጠጥራል። በአንጀት ውስጥ ያለውን ሙከስ ወይም ደግሞ ንፋጭ ምርትን ይቀንሳል። ይህም አንጀትን ሴንሲቲቭ ያደርጓል። አነስተኛ ውሃ የአንጀት እንቅስቃሴንም ያዳክማል። በዚህ አማካኝነት የሚከሰተው የጤና እክልም የሆድ ድርቀት፣ የጨጓራ አሲድ መመለስ፣ ራስ ምታት፣ የቆዳ መድረቅና መርዛማ ንጥረ ነገሮች በሰውነት ውስጥ መከማቸት ይከሰታል። አራተኛ ከፍተኛ የሆነ ጭንቀት ነው። የጭንቀት ሆርሞኖች ኮርቲሶል የአንጀት ባክቴሪያዎችን ይረብሻሉ። ወደ የምግብ መፍጫ አካላት የሚሄደውን የደም ፍሰትንም ይቀንሳል፣ የምግብ መፈጨትንም ያዳክማል፣ እናም ብግነትንም ይጨምራል። የሚከሰተው የጤና እክሎችም እንደ ኢሪቴብል ባውል ሲንድሮም ወይም ደግሞ አይቢኤስ፣ የሆድ ቁርጠት፣ የምግብ ፍላጎት ማጣት ወይም ደግሞ ከመጠን በላይ መብላት፣ የንጥረ ነገር አለመዋጥ ወይም ደግሞ ፑር ኒውትረንት አብዞርሽን ይከሰታል። የበሽታ መከላከል አቅምን ይዳከማል ማለት ነው። አምስተኛ የእንቅልፍ እጥረት ነው። የእንቅልፍ እጥረት የአንጀት ታዋሲያንን ወይም ደግሞ የማይክሮባዮም ሚዛንን ይረብሸዋል። ጨጓራን የሚያስቆጡ የጭንቀት ሆርሞኖችንም ይጨምራል። የምግብ መፈጨትን ያዘገያል እና የምግብ ፍላጎት ሆርሞኖችንም ይለውጣል። በዚህ አማካኝነት የሚከሰተው የጤና እክሎችም የስኳር ፍላጎት መጨመር፣ ክብደት መጨመር፣ የጨጓራ አሲድ ወደ አፍ መመለስ፣ የሰውነት ውስጥ ብግነት ወይም ደግሞ ኢንፍላሜሽን መጨመርና የስሜት መለዋወጥ ይከሰታል። ስድስተኛ ደግሞ በሌሊት ዘግይቶ መብላት ነው። በተለይ ከባድ ምግቦችን በሌሊት የምግብ መፈጨት ፍላጎት ይቀንሳል። ምግብ በጨጓራ ውስጥም ይቆያል። የጨጓራ አሲድ መመለስና የሆድ መነፋትንም ያስከትላል። የአንጀት ብግነት ይጨምራል። የሚከሰተው የጤና እክሎችም የደረት መቃጠል፣ ጥራት የጎደለው እንቅልፍ፣ ክብደት መጨመርና የሜታቦሊዝም ፍጥነት መቀነስ እንዲሁም ለቅድመ የስኳር በሽታ ተጋላጭነትም ይጨምራል። ሰባተኛ የህመም ማስታገሻዎች ወይም ደግሞ አንቲባዮቲኮችን ከመጠን በላይ መጠቀም ነው። አንቲባዮቲኮች መልካም የሆኑትንም ሆነ መጥፎ ባክቴሪያዎችን ይገድላሉ። የአንጀት ሚዛን ይዛባል ማለት ነው። እንደ አይቡ ፕሮፊን ያሉ የህመም ማስታገሻዎች የአንጀት ግድግዳን ያስቆጣሉ፣ ለጨጓራ ቁስለት ተጋላጭነትንም ይጨምራሉ። የሚከሰተው የጤና እክልም የአንጀት መፍሰስ የምንለው ወይም ደግሞ ሊኪ ገት የምንለው ቋሚ የምግብ አለመፈጨት፣ የጨጓራ ቁስለት፣ የበሽታ መከላከል አቅም መዳከምና የኢንፌክሽኖች መጨመር ይከሰታል ማለት ነው። ስለዚህ በአጠቃላይ እነዚህ ልማዶች እንግዲህ አንጀታችንን እንዴት ነው የሚጎዱት? መልካም የአንጀት ባክቴሪያዎችን በመግደል ጎጂ ባክቴሪያዎችን በመጨመር ቋሚ ብግነት ወይም ደግሞ ኢንፍላሜሽንን በማስከተል የክሮኒክ የምንላቸው ወይም ደግሞ ስር የሰደዱ በሽታዎች ዋና መንስኤ የምንለው ኢንፍላሜሽን ወይም ደግሞ ብግነት ነው፣ እሱን ያስከትላሉ። የአንጀት ግድግዳን በማዳከም የምግብ መፈጨትን በማዘግየት የጨጓራ አሲድ ወደ አፍ መመለስን በመጨመር የሆድ መነፋት ጋዝና የሆድ ድርቀትን በማስከተል አንጀታችንን ይጎዳሉ ማለት ነው። ታዲያ አንጀታችን ለረጅም ጊዜ ከተጎዳ ቋሚ የሆነ የሆድ ድርቀት፣ የተበሳጨ የአንጀት ሲንድረም ወይም ደግሞ አይቢኤስ የምንለው፣ የጨጓራ አሲድ መመለስ ወይም ደግሞ ገርድ፣ የሊኪገት ለተወሰኑ ምግቦች ከፍተኛ የሆነ ስሜታዊነት መኖር፣ ዝቅተኛ የበሽታ የመከላከል አቅም መኖር፣ የቆዳ ችግሮች እንደ ብጉርና ኤግዜማ፣ የክብደት መጨመርና የስሜት መቃወስ እንደ ጭንቀት እናም ድብርት ይከሰታል ማለት ነው። ታዲያ አንጀታችንን በተፈጥሮ ደግሞ ለመፈወስ የሚረዱ ሰባት ምርጥ ዕለታዊ ልማዶች ደግሞ አሉ። አንደኛ፣ ቀናችንን በሞቀ ውሃ እናም በሎሚ ወይም በዝንጅብል ውሃ መጀመር ነው። ይህ የምግብ መፈጨትንና አንጀት የመስራት እንቅስቃሴውን ያነቋቋዋል። የሆድ መነፋትን ይቀንሳል። ሎሚና ዝንጅብል ጤናማ የጨጓራ አሲድ መጠን እንዲኖርም ይረዳሉ። የአንጀት እንቅስቃሴን የምግብ ጉዞንም ያሻሽላል። አንድ ኩባያ የሞቀ ውሃ እናም ሎሚን ጠጡ፣ ወይም ደግሞ ጠዋት በባዶ ሆድ ላይ የሞቀ የዝንጅብል ውሃን ጠጡ። ሁለተኛ በየቀኑ በፋይበር የበለጸጉ ምግቦችን ተመገቡ። ፋይበር መልካም ባክቴሪያዎችን ይመግባል። ፕሪባዮቲክስ የምንላቸው የሰገራ እንቅስቃሴን ያሻሽላል። በአንጀት ውስጥ ያለውን ብግነትንም ይቀንሳል። የአንጀት ባክቴሪያ ልዩነትንም ይደግፋል። በየቀኑ ለመጠቀም ደግሞ እንደ ኦትስ፣ ሙዝ፣ ፖም ወይም ደግሞ አፕል፣ ቺያ ሲድ፣ አትክልቶችና ምስርና ባቄላዎችን በአመጋገባችሁ ውስጥ አካቱ። ሶስተኛ፣ ፕሮባዮቲክ ምግብን በአመጋገባችሁ ውስጥ አካቱ። ፕሮባዮቲክስ የጠፉትን መልካም ባክቴሪያዎችን ይተካል። የምግብ መፈጨትንና የበሽታ መከላከል አቅምንም ያሻሽላል። ጋዝ፣ የሆድ ድርቀትና የሆድ መነፋትንም ይቀንሳል። ጤናማ የአንጀት ተዋሲያን ሚዛንም እንዲኖር ይረዳል። ምርጥ የፕሮባዮቲክ ምግቦች የምንላቸው በየቀኑ ከነዚህ ውስጥ አንዱ መመገብ ያለባችሁ እንደ እርጎ፣ ኪፈር፣ ኪሚቺ እናም ሶርክራውት፣ ሚሶ እና ኮምቡቻን ከነዚህ ውስጥ በየቀኑ አንድ አንዱን በአመጋገባችሁ ውስጥ አካቱ። አራተኛ ደግሞ ምግብን ቀስ ብለን መመገብ ወይም ደግሞ ማኘክ ነው። በትክክለኛ ማኘክ ምግብን ወደሚፈጩ ክፍሎች ይከፋፍለዋል። የሆድ መነፋትን መነፋትንና ጋዝን ይከላከላል። በጨጓራ ላይ ያለውን ጫናንም ይቀንሳል። የንጥረ ምግቦች መዋጥንም ያሻሽላል። በየቀኑ ደግሞ ለማድረግ ትንንሽ ጉርሻዎችን መጉረስ ወይም ደግሞ መውሰድ እያንዳንዱን ጉርሻ ቢያንስ ከ20 እስከ 30 ጊዜ ያክል በደንብ ማኘክም ያስፈልጋል። አምስተኛ ቀኑን ሙሉ እርጥበት ይኖራችሁ ወይም ደግሞ በቂ ውሃን ጠጡ። የምግብ መፈጨትን ያቀላጥፋል፣ የሆድ ድርቀትንም ይከላከላል። ውሃ የአንጀት ግድግዳ መጠገንንም ይረዳል፣ በአንጀት ውስጥ ጤናማ የሙከስ ምርትንም ይደግፋል። ከስድስት እስከ ስምንት ኩባያ ውሃን ጠጡ። የእጽዋት ሻይ ደግሞ እንደ የዝንጅብል የፔፐርሚንትና የካሞሚል ሻይንም ለመጠጣት ሞክሩ። ስድስተኛ ደግሞ በየቀኑ ከ10 እስከ 15 ደቂቃ ጭንቀትን ቀንሱ። ጭንቀት እንግዲህ የምግብ መፈጨትን የሚረብሹ የጭንቀት ሆርሞኖችን ኮርቲሶልን ይጨምራል ማለት ነው። ጭንቀትን ከተጨነቃችሁ ጭንቀትን መቀነስ ደግሞ የኮርቲሶል መጠንን ይቀንሰዋል። የአንጀት ባክቴሪያዎችንም ይጠብቃል። የሆድ ህመምና ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል። የተሻለ የአንጀት የመስራት እንቅስቃሴንም ይደግፋል ጭንቀትን መቀነስ። ታዲያ ጭንቀትን ለመቀነስ ጥልቅ የአተነፋፈስ ልምድን ማድረግ፣ የአስር ደቂቃ የእግር ጉዞ፣ አረጋጊ ሙዚቃን ማዳመጥ፣ ማሰላሰል ወይም ደግሞ መጸለይ፣ ቀላል የመለጠጥ እንቅስቃሴን ማድረግ። ሰባተኛ ደግሞ ከመተኛታችን ከሁለት እስከ ሶስት ሰዓት በፊት መብላትን አቁሙ። አንጀትን ይጎዳል ማለት ነው በዚህ ሰዓት መብላት በዚህ ሰዓት መብላትን ማቆም የምግብ መፍጫ ስርዓት ምግብን ለማስኬድ ጊዜ ይሰጠዋል። የጨጓራ አሲድነትና መመለስንም ይቀንሳል። በእንቅልፍ ወቅት የአንጀት መጠገንንም ይደግፋል። ከምግብ መፈጨት ጋር የተገናኙ ሆርሞኖችንም ይቆጣጠራል። ታዲያ እራታችሁን ቀደም ብላችሁ መመገብ፣ በኋላ ከራባችሁ የሞቀ ውሃ ወይም ደግሞ የእጽዋት ሻይን መውሰድ ያስፈልጋል። በተጨማሪም አንጀትን ለመፈወስ ማስወገድ ያለባችሁ ቀላል ነገሮች ከመጠን በላይ መብላትን አስወግዱ። ከመጠን በላይ የተጠበሰ ወይም ደግሞ ስኳር የበዛባቸው ምግቦችን አስወግዱ። በጭንቀት ውስጥ መብላትን አስወግዱ። አልኮልንም ገድቡ። አስፈላጊ ካልሆነ ደግሞ የምትጠቀሙትን አንቲባዮቲኮችን ቀንሱ። ስለዚህ ይህንን ማድረግ አንጀታችንን ይፈውሰዋል ወይም ደግሞ ጤናማ የሆነ አንጀት እንዲኖረን ያደርጋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይልኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ሀሳብ አስተያየትም ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።